የምጣድ እያለ የእንቅቡ ተንጣጣሉ። አሁን ሄርሜላ ግን ምንድን ነው ያንጣጣፍ እንደዚህ አድርጎ እ ምንድን ነው ምን ሆነሽ ነው የቀናሽ ብትባላው ምን ልትን ነው ምንድነው የምትመልሰው? ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ይህ በሰው ባል ይሄን ያክል መንጫጫት አለ እንዴ? በእርግጣው አሁን ላይ አብርሽና ሩታ እንደተፋቱ እናቃለን። ተፋትተዋል። ግን ደግሞ ምን ይታወቃል? ነገ ጠዋት የሚመጣው ነገር አይታወቅም። ገና አድናቂ መታ ሳመችው ብላ እኮ ሄርሜላ ባይኗ በከንፈሯ ሰቃቀለች። አትችል ልጅ እኮ እንዴትና እንዴት ነው ስትሆን የነበረው ሄርሜላ? ወይ ሩታ ማርኝ እኮ ነው የሚያስብለው። ማንም ሴት መታ ስታቅፎም ስትለው ሩታ ግን አንዳንዴ ማለት የምር የሆነ የሄደን ሰው የምናመሰግንበት ነገር እናያለን። እና ይገርማል ዛሬ ያየሁት ያንን ነው። በመጀመሪያ ግን የሩታ ፎቶ ለምንድን ነው የተለጠፈው? እኔ በራሴ በበኩሌ የሩታ ፎቶ ተለጥፎ ሳየው ዛሬ ስለሩታ የሆነ ነገር ሊያወሩ ነው፣ ስለሩታ የሆነ ነገር፣ አዲስ ነገር አለ ብዬ አስቤ ነበር። ቪዲን እየሰማውት የነበረው እያየሁት የነበረው ማለት ነው። ነገር ግን ሄርሜላ ሄርሜላ መጣች። ሩታ ግን ፎቶዋ ነው ተለጥፎ ያለው ማለት ነው። ምንድን ነው ሄር ማን ነው? ሩታን ከለጠፋችሁ ስለ ሩታ ማውራት አለባችሁ። የሆነ ነገር ሰው በዚህ ወቅት ላይ በአሁኑ ላይ አብርሽና ሩታ እንዲታረቁ ይፈልጋል። ስለ እነሱ ነው መስማት የሚፈልገውና በጣም ብዙ ሰው፣ እሷን ሳይ የሆነ ነገር ለመስማት ያሉትን፣ አሁን ያሉበትን ሁኔታ ለመስማት ለማወቅ በጣም ጉጉት አላቸው። እንደዚህ በሰው ሞራል መረማመድ ሩታን አንጥሳቸው የምትለጥፉ ለምን ሩታ እንደሆነ እንግዲህ ከእናት አባቷ ቤት ዘና ፈታ እያለችን የሩታና ደግሞ ሙዴ የገባት እኔ ቅርታ እንግዲህ አንቱ አልልም። ያው አንቱ ካልኩል ደግሞ ተመልሼ አንቺ ስለምል አንቺ በሚለው ነው ምንትንምል ማለት ነው። እና እና የሩታ እናት ማለት ነው። የምር ዘና ፈታ ያለች በቃ እንደ ዘመኑ ይሄ እንደ ድሮ ይሄ እንደ ድሮ ሰው ቁጠብ ያለች ማለት እንዴት ነው? ልክ እንደ ዘመኑ ሰው ነው የምትሄደው ማለት ነው። እና በጣም ፈታ ያለች እናት ነው ያለቻት። ዘና ፈታ ያለች ነው፣ በጣም ደስ ይላል። ትንሽ ጊዜም ቢሆን ይሄን ደስታ ስላገኘች በእውነቱ እኔ ደስ ብሎኛል። ለምን ዘጠኝ ወር በሙሉ አንድም ቀን ደስታ አላየችም። እንኳን ያልተወለደው ልጅ ራሱ ያሳዝነኛል። እኔ የምር ማለት እርጉዟ ሴት በሐሳብ ስትጨነቅ ውስጧ ሲወጣጠር በጭንቀት ማለት ነው ለልጁ ጥሩ ስሜት ስለማይኖረው እና እንግዲህ በዚች ጊዜዋ በቀራት ጊዜ ፈታ እያለች እያየናት ነው ማለት ነው እና የሩታ ፎጦ ተለጥፎ የራሳቸውን ፕራንክ ሲያራምዱ ነበር ማለት ነው እና ወደ ሄርሜላ ስንመለስ እንግዲህ ማንም ሰው በሰው ላይ ሲፈርድ በጣም ቀላል ነው እኮ የምር። ከራሳችን ዓይን የሆነ ጉድፍ ሲገባና ከሰው ላይ ለማውጣት ስንሞክር አንድ አይነት አይደለም ስሜቱ። ከኛ ውስጥ ያለው በጣም ያመናል። ከሰው ላይ ስናወጣው ደግሞ ያን ሰው እንጂ እኛን አያመንም። እና ሄርሜላ ምናልባት እንደ አብርሽ ፍቅረኛሽን ቢሆን ባልሽም ቢሆን አስበሽዋል ግን ከሩታ ላይ እየተካሄደ የነበረውን ነገር? ያኔ አንቺ ሩታ ቆማ ሳትፋታ እንኳን ሄ አንገቱ መደባበስ ከፊቷ ላይ ከንፈሩ መሳምን የቀራት የነበረ ሄርሜላ ማለት ነው። ሄርሙ በጣም ስደባብሹ ስታቅፊ ምናምን ነበር። አሁን ተሰማሽ ግን ተሰማሽ? ስሜቱንማ ተረርተሽዋል፣ ዋጣ አርገሽ ሆኖ እንጂ ማለት ነው። እውነቱን ላለመመስከር ስለፈለገች እንጂ የሩታ ስሜት በደንብ ገብቷታል። ዛሬ ሄርሜላ እና ደግሞ ሄርሜ፣ ይኸውልሽ አሁን አንድ ነገር ማወቅ ያለብሽ ምንድን ነው፣ ይሄ ነገር ነገ እንደሚመጣ እንዳትጠራጠሪ። የምር አብርሽ ዛሬ ከሩታ ጋር ተለያይቷል፣ ኦፍኮርስ፣ እና ዛሬ ከአንቺ ጋር ነው ያለው፣ እንደፈለገ ደስተኛ ሆኗል፣ ምናምን ግን ነገ ደግሞ እንደው ምን አልባት አይታወቅም። ሄርሜዬ አንቺ የምታስንቅ ሴት ከመጣች ምን ልትሆኝ ነው? የዛሬውን ሳይሆን የነገን ተመልከቱ ሴቶችዬ፣ ማለት ነው። እና የምር እንደዛ ሄርሜላ ስትቃጠል፣ በቅናት ስትንጨረጨር፣ ስታብድ፣ ሩታ ነበረች ፊቴ ላይ የምትመጣው አስባችሁታል? በጣም ብዙ ሴቶች አብረሽን ሲያቅፉት፣ ከጽጌ ጀምሮ አብረሽን ሲያቅፉት ምናምን ምን ያክል እንደምትቃጠል ምን ያክል ውስጡ እርብ እንደሚል ዛሬ ተረዳኋት። ከምሬ ነው። እንኳን ገና ምንም ላልታወቀው አብርሽ እንግዲህ ጓደኛ ናት እያለ ነው ያለው። ሄርሜላ ፍቅረኛ ናት ብሎ እንኳን አላስተዋወቀንም። ግን ልጅቷ ስታቅፈው ስትደባብሰው፣ ምናምን በቃ ጨርቋን መጣል ነው ያቃጣት ሄርሜላ እና፣ ወይ ጉዴ። ግን ማለት አንዳንድ ሰዎች ሰውን እስከሚያገኙ ድረስ ነው እንዴ ጠባያቸው የሚለሳለሰው? አሁን ሄርሜላ የአብርሽ ፍቅረኛ ብትሆን ሌላ ሴት መጥቶ ሲስመው እንደዚህ ከሆነች ለክ ጠለቅ ብለው የሆነ ወደ ባልና ሚስት ምናምን ከሄዱ አስባችሁ ጋር ሀይለኛ ባህሪ ይወጣታል ማለት እኮ ነው። እንዴት ነው ያደረጋት ዛሬ? ለማንኛውም አብሽ አረ፣ ዛሬ የሚወጣውን የሳቅሁት ግን ማለት የምር ሩታ የደረሰባትን ሩታ ስትቃጠል የነበረውን በሩታ እየፈረደ ሰው በሙሉ በራሳቸው ደርሰው ይዩት። የምሬን ነው የምሬን ነው እኔ ሩታል ማለት ነው ከምር ከአብርሽ በፍጹም እንድትለያይ ብዬ አንድ ቀን አውርቼ አላውቅም። ግን በቃ ጸባይሽን አስተካካይ ሩታ ተይ፣ ኃይለኛ ቱይ ነገር ኃይለኛ በመሆን የፈታ ነገር የለም ነበር ስላት የነበረው መለየታቸው ግን አላስደሰተኝም። እና ስሜቷ ግን ዛሬ ገባኝ። እና እያንዳንዱ ሴት ይቀምሳታል ብዬ ያስባሉ ልክ እንደ ሄርሜላ ማለት ነው እንኳን ማየሾው ሄርሜ እየሳዩት ሳያድር ነገ ደግሞ ገባ ገባ እያለ ሲመጣ ምንም አይታወቅም የሚሆነው ነገር። ከዚህ በላይ ልትቃጠይ ትችያለሽ። በጊዜ ጠግሽን ብትይዝ ነው የሚሻልሽ።